ምን አልከረለም? እውነቱን አንቀበል አልከረለም። መጨረሻ ከዳግም በላይ ሊታመን የማይችል ነገር ይሄ ለእኔ ሕልምና ተራቅሽ ካሌ በዝና ዓይን ሲታይ አስር እጥፍ ይበልጣል። ደግሞ እኔ ምንም ነገር አላቀ መድብል ትልቅ ችግር ገጥሞታል፣ ማለት ነው እንግዲህ። መድብል በተኛበት የመጣ ሰው አለ። ይሄ ሰው ማን ነው? መድብል ጋር ብቻ አይደለም እና የፍራታም ጋር ያ ሰው በተመሳሳይ ሂዷል ማለት ነው። ስለዚህ ይሄ ሰው ማን ነው? ማን ሊሆን ይችላል? ካሊሞሲሳ ነው ወይስ ደግሞ ራሱ ዝና ነው? እንግዲህ ዝና እውነት ለመናገር ቁልፉን ከእጁ ላይ ከፍቶታል ማለት፣ ሳይከፍት አይደለም፣ ከፍቶታል። የከፈተው ደግሞ እንዴት አድርጎ ነው? ዋናው ነገር ቁልፉን የከፈተው እንዴት አድርጎ ነው ስንል ቁልፉን አንስቶታል፣ በእጁ ይዞት ጋኑን፣ ቁልፉን ከፍቶታል። ነገር ግን ዝና ቸኩሎ ስለነበረ አንተ ብሎ አራዳ ብሎ ዳይሬክትሊ የቀማምንና መክፈቻውን ነው ዝና ግን ኦልሬዲ ጋኑን ከፍቶታል። ያን ስለከፈተ ዝና ነው መቶ ሊሆን የሚችለው ወይስ ደግሞ ራሱ ካሊብ ሞሴሳ የሆነ እስኪ እናንተም የማለት ኮሜንታ ላይ አስተያየታችሁን ስጡ። በነገራችን ላይ ማለት ነው እዚህ ጋ አሁን ዝና አውቋል ኤፍራታ እንዳስያዘችው። ስለዚህ አሁን ኤፍራታ ማድረግ የነበረባት ነገር ምንድን ነው? ተነስታ ሩጣ እነ መድብል ጋር መሄድ ነው ያለባት። ምክንያቱም መድብል ቢያንስ እንኳን መጠለያ ይሆናታል፣ ማለትም ነቅድስ ጋር መሆን ትችላለች አሁን ላይ ግን ኦልሬዲ ዝና ቁልፉን ስለፈታው ወደ ቤት ሲመጣ ማህሌት ጋር ሲያገኛት አይለቃትም። ምክንያቱም ፋውል እንደሰራችው ባኖባታል ማለት ነው። አሁን ላይ በጣም ችግር ላይ ናት ኤፍራታ። በነገራችን ላይ ዝና ብሏል፣ ተአምር ነው ይሄ። ሊታመን የማይችል ነገር ነው። እንዴት እንዴት ሊሆን ቻለ? ብቻ በቃ በጣም ብግን ትክን ነው ያለው ማለት ነው። እንግዲህ አረረም በገነም ተቀነም ዝሮ ዝሮ ለጊዜው ተይዟል። ነገር ግን መድብል ጥንቃቄ ጎድሎታል። ያንን ቁልፍ እዚ መታ አላልነበረበትም እና እንግዲህ፣ በጣም በሚገርም ሁኔታ ሚራክል በሆነ መልኩ ነው እንግዲህ ቁልፉን አንስቶ እጁ ላይ የተገኘው እና ምን ብሏን ዝና፣ እኔ በጭራሽ እንደዚህ አልሸነፍም። የብሩክን በነገራችን ላይ ብሩክ ያለበትን ሁኔታ እንዲሁ በቀላሉ አይናገርም ዝና ማለት ነው። ምክንያቱም ዝና ይህን ተናገረ ማለት እነ ካሊብ ቀጥቅጠው ነው የሚያጠፉት ስለሚገድሉት እሱ ምንድን ነው አማራጩ? አይናገርም፣ በጭራሽ አይናገርም። ባይሆን እንኳን አሁን መድብል ምን እያለ ነው ያለው? ቅጥቅጥ አድርጌ ድምጥማጡን ሳጠፋው ሳይወድ በግዱ ይናገራል ነው። ነገር ግን መድብል አእምሮውን አሰርቶ ማድረግ ያለበት ዝናን በስስብልቱ መግባት ነው። ማለትም ስልኩን ተቀበሎ ያለውን ኢንፎርሜሽን ምናምን ማውጣት። ከዛ በሌላ መልኩ በሌላ ሲስተም ከተጠቀመ ድንገት ነው። እሱንም ደግሞ ጋኑን ካልፈታው ማለት ነው። ግን እየፈታው ይመስለኛል እኔ እንደ ራሴ። እስኪ እናንተ ምን ትላላችሁ? ሲቀጥል ደግሞ አሁን ላይ ማህሌት እያደረገች ያለችው ነገር ምንድን ነው? ለደውላ ልታለች ለካሊሞሲሳ ማለት ነው። ደውላም ድምፁን አሰምታታለች ለኤፍራታ። በጣም የሚገርመው ነገር ማለት ነው። ማህሌት እህቷን አሳልፋ ትሰጥ ተዘጋጅታለች። መንብላታለች የውልሽ ኤፍራታ፣ እኔ ነገሬሻለሁ። እኔ እህቴ ስለሆንሽ ነው እስካሁን ድረስም ያቆየሁሽ። ሌላ ሰው ቢሆን ኑሮ እስካሁን አስይዤው ነበረ። ስለዚህ የምልሽን ስሚኝ፣ አሁኑኑ ለዝና ዝና መውጣት አለበት። አሁኑኑ ደውለሽ ለመድብል ችግር ላይ እንደሆንሽ ንገሪው ብላ አስደውላለች። ነገር ግን ምንድን ነው ያላትኝ መድብል በጭራሽ አልሰማሽም ነው ያላት። ምክንያቱም መድብል አሁን ላይ ወንድሙ ያለበትን ቦታ ማወቅ አለበት። በነገራችን ላይ ብሩክ እንዴት እንደሚ ማለት እንዴት አድርገው መናገር እንዳለባቸው፣ ከዚያም ደግሞ አሁን ብሩክ ያለበትን ሁኔታ ስፔሲፊክ ይናገራሉ፣ ግን በሆነ ሲስተም ማለትም አሁን እነሱ በጣም በትልቅ ወንጀል የሚጠረጠሩ ሰዎች ናቸው ይፈታል ቢሆን ህገ ወጥ አስባችሁታል፣ እሱን ነው የሚሰሩት። ስለዚህ ይሄንን መረጃ ነው ከስልካቸው ላይ መድብል ይቀበልና፣ ማለትም የዝና ስልክ ኦልሬዲ መድብል ጋር ነው። ስለዚህ ስልካቸውን ጠልፎ ለፖሊስ አሳልፎ ሊሰጣቸው እንደሆነ አሳውቆ ይሄን ይሄን ይሄን ያደረጋችሁት ይሄው መረጃ ያለ ከዚህ በፊት የነገራቸው በቲዮሪ ነበረ፣ ማለትም በወሬ ነው። አሁን ላይ ግን የዝናን ስልክ ዳይሬክት ሊጠልፎ ማለት ነው እንደዚህ አድርጌ ላሲዛችሁ ነው በሚል ሲስተም ካልሆነ በስተቀር። አሁን ላይ ምን አለ መሰላችሁ፣ ኤፍራታ ላይ እስካሁን ድረስ ጊዜ የሰጧት ኤፍራታን እስካሁን ድረስ ጊዜ የሰጣት ማለት ነው። ካሊሞሴሳ ለምንድን ነው ዳይሬክት ሊሂዳ ለፖሊስ እንዳትናገር ስለፈሩ ነው እንጂ አዝነውላት ወይም ደግሞ ማህሌትን ፈርተዋት አይደለም። ነገር ግን እሷም እንብላለች። ሲጀመር ዝና ወደዚያ እንደሄድ ያደረገችው እኮ አሁኑኑ መጥተህ ልክ መድብል እንዳላት ማለት ነው። መድብል ምን ብለዋታል? አሁኑን መጥተህ ሬሳውን ካልወሰድክ አሳልፌ ለፖሊስ ነው መሰጠ በዩ ነው ያላት። እሷም እንደታዘዘችው ምክንያቱም እንደታዘዘችው ካላደረገች ነግሯታል መድበል ሲጥ ነው ማድረግች ብሏታል። ሲጥ እንዳያደርጋት ስለፈራች ቀጥታ እሷ ደግሞ የተባለችውን ነገር ነው ያለችው ማለት ነው። ለዛ ነው እንጂ እስካሁን ድረስ መጥተው ድምጥ ማቷን ነበር የሚያተፏት። አሁን ላይ ማን ነው እየመጣ ያለው ማለትም? መጥቶ እንግዲህ እና የፍራታን የታያቸው እንደገና ደግሞ መድበልጋም የመጣው በሌሊት ማን ነው ስንል አሁን ላይ ዝና አይደለም አሁን የመጣው ካሊብ ሞሴሳ ነው ማለት ነው እንግዲህ ካሊብ ሰዎች አሉት ተናግራለች ማለት ይኸውልሽ አሁን አንቺ እየተሳሳትሽ ነው ያለሽው ኤፍራታ እየታገልሽ ያለሽው ሰው ማን እንደሆነ አልገባሽም ምክንያቱም አሁን እየታገልሽ ያለው ሰው የ ዝናን ትፈሪዋለሽ አይደለ? የዝና እጥፍ ነው። ዝና እሱን ሳይ እሱ ዝና በሱ ፊት ምንም ነው ብላ በደንብ አስረግጣ እነግራታለች ማለት ነው። ነገር ግን ኤፍራታ ምንም ማድረግ አትችልም አሁን ላይ፣ ምክንያቱም እሷ ምን ማድረግ ትችላለች? ኦልሬዲ እሷ እኮ አይደለችም እሷ አድርጌ የተባለችው እና ያደረገችው በጣም ነው የምታሳዝነኝ። በነገራችን ላይ ፈሪናት በዛ ላይ ደግሞ ዝና ማድርግ ያላትን እሺ መድብል ማድርግ ያላትን እሺ ለምን ገልሻለሁ ስለሚሏት ስለሚያስፈራሯት ስለምትፈራ ማለት ነው። ይህኔ ማህሌት ብትሆን፣ ማህሌት በነገራችን ላይ በአንዳንድ ነገር ጎበዝ ናት፣ ጠንካራ ናት። አሁን ማህሌት ዝናን በጣም ነው የምታፈቅረው፣ በጣም ነው የምትወደው። ለዛም ነው ዝና ዝናን ስለምትወደው ማለት ነው። መድብል ያኔ ዝናን እንድንይዘው አድርጊ ሲላት በጭራሽ ነው ያለችው። በጭራሽ ጎበዝ ናት፣ የምር። እዚህ ጋር ግን ስናይ ኤፍራታ ግን እንደ እህቷ እንደ ማህሌት አይደለችም። ዝም ብላ ፈሪ፣ ምናምን እንደዛ ነገር ናት። እና አሁን ላይ የመጣባቸው በጣም የደነገጡት ማን ሊሆን ይችላል? በእናንተ ህሳቢ እኔ ግን ካሊብ ሞሲሳ ነው ብዬ ነው የማስበው። ዝና አይደለም። ግን በነገራችን ላይ ዝናን እንዲፈታ ወይም ደግሞ ዝና በነገራችን ላይ ተናግሯል። ምን ብሏል? እኔ ከዚህ መውጣቴ አይቀርም፣ ይልቅስ እናንተ ብትፈቱኝ ይሻላቸዋል እያለ ደጋግሞ ሲናገር ነበረ። ታዲያ ደጋግሞ እየተናገረ ነበረ እና እንዴት ነው ማለት እጁን እኮ ፈትቶታል ኦልሬዲ። ስለዚህ አሁን ላይ ሌሊት ሁለቱም ጋር ባንዴ የደረሰው ማለትም እነ ኤፍራታ ጋርም እንዲሁም ደግሞ ዝና መድበል ጋርም እየደረሰው ዝና ነው ወይ ስንል ዝና አይደለም። ምክንያቱም ካሊ ሞሴሳ ብዙ ሰው ነው ያለው። ምክንያቱም ወንጀል ነው የሚሰራው። ወንጀል ስለሚሰራ እንደዚህ አይነት ነገሮችን አባሮ ነው የሚሰራው። ለዛም ነው ምን ብሎት ነበረ? ዝናን ማለት ነው። ዝና አካባቢ ልክ ይለሃለውኝ የኛን ሰዎች። ስለዚህ ሬሳውን እሱ እነሱ ያነሱታል፣ ባይሆን አንተ ግን ሂደ ቼክ አድርግ፣ በዛውም ደግሞ ልጅቷንም አስወግዳት። ኤፍራታውን ዝም ብላን የምትንቀጠቀጠው እንጂ ድሮም ቢሆን እኮ ሊገላት ነበረ ማለት ነው። ዝና አመጣጡ ስለዚህ አሁንም ቢሆን ማድረግ ያለባት ምንድን ነው ካልን፣ ቀጥታ ከመድብል ጎን ነው መሆን ያለበት። ንቅልስት ጋር ብትሄድ ምንም ማትሆንም። አሁን ላይ ግን ኤፍራታም ለነገሩ ኤፍራታ ብቻ ያደረች ኤፍራታ መድብልም ጋር ሂዶለታል ማለት ነው። የካሊሞሲሳ ሰዎች ታዲያ አሁን ምን ሊሆን ይችላል ኔክስት ስንል፣ እውነት ለመናገር ዝና ከወጣ ዝና ምንም ሳይሆን ከቀረ በጣም ነው የሚደበረው በእውነት ማለት ነው። እዚህ ጋር ታዲያ አሁን ምንድ ነው ማድረግ ያለበት ከተባለ ማለት ነው፣ መድብል መድብል ማድረግ መድብል፣ በነገራችን ላይ ምግብ እንኳን መብላት እስኪያቅተው ድረስ ነው። በጣም ነው የተናደደው ማለት ነው። ምክንያቱም ቢደበድበው ቢቀጠቅጠው በጭራሽ መናገር አይፈልግም ዝና ማለት ነው። ስለዚህ ዝና እንዲናገር አንድና አንድ ምንድ ነው አማራጩ? መረጃቸውን ማውጣት ነው። እኔ መረጃችሁን አወጣለው፣ ይሄ ይሄ መረጃ አለኝ እናንተ ኮ ቆይ። በጣም ብዙ ቦታ እየጠራ ማለት ነው፣ እንደዚህ ቦታ ምንድ ነው የምትሰሩት፣ እንደዚህ ቦታ ምንድ ነው የምትሰሩት ብሎ ከዚህ በፊት በጣም አንቀጥቅጦታን ዝናን ማለት ነው መድብል። ታዲያ ያኔ በአፍ ነው፣ አሁን ላይ ግን በስልክ አድርጎ ያኔ ማለት ነው አስሮት እያለ እንዲሁም ደግሞ እንደቆለፈበት ማድረግ መደብደብ ሳይሆን በነገራችን ላይ ማህሌት በጣም ነው የፈራችው ማህሌት ደግሞ በጣም የፈራችው ማንን ነው ካሊብ ነው ካሊብ ሞሲሳ ከመጣ እኔም አንቺም ዱቄት ነው የሚያደርግን ኤፍራታ አሁኑኑ ደውለሽ ንገሪው ለመድብል መድብል እንዲለቀው ዝና እንትላለች ማለት ነው ነገር ግን አትሰማትም ምንም ነው የማትሰማት ኤፍራታ ምክንያቱም እሷ አይታለች በአይኗ እንዴት እንዳስፈራራት እኔ ከዝና እበልጣለሁ አንቺ ዝናን ፈርተሽ ነው። ዝና እኮ ምንም ነገር ማለት አሁን ዝና የሚያንቀጠቅጠው ነገር የለበትም። እዚህ ጋ ግን በጣም የሚያሳዝነው ነገር ማለት ነው ዝና ምንም የተያዘበት ነገር የለም። እዚህ ጋ መድብል ግን ወንድሙን የሚወደውን ወንድሙን አጥቷል። ስለዚህ ጭራቅ ነው የሆነው። ጭራቅ ነው የሚሆነውም ደግሞ ልክ ነው፣ አግባብ ነው እኮ በዛ ላይ ደግሞ እኮ ምን ብሎታል? ዝና እንደው አንተ እዛው ማረሚያ ቤት ብትቀመጥ ይሻለ ነበረ። ምነው እዛው በተቀመጥኩኝ ትላለ እያለ ሲፎክርበት ነበር ማለት ነው። እኔ የምቀመጥበትን ቦታ አንተ አይደለም የምትነግረኝ እኔ የምቀመጥበትን ቦታ የማቀው እኔው ራሴ እንጂ አንተ አይደለም ብሎታል። ታዲያ እውነት ነው። ራሱ ነው የሚያውቀው። መድብል ነው የት መቀመጥ እንደሚፈልግ ራሱ ነው የሚያውቀው። ነገር ግን ዝና ለምን እንደዚህ እንዳለው ያው ግልጽ ነው። ምክንያቱም ትናንትና ለእኔ የምትለው ወይም የምትኖርለት ሰው የለም ነበረ። አሁን ግን ኃላፊነት አለብህ። ያ ማለት ምንድ ነው የልቅ ሳርፈህ ምሳሌን ተንከባከብ ለማለት ነው። ብሩክ ምን ብሎታለኝ? ወንድሜ አንተም ከመጣ ለቅድስት ና ለመድብል የጻፈው ለሞገስም አድርጎ ብሩክ የጻፈው ደብዳቤ ላይም ልጅን አደራ ቤተሰቤን አደራ ቅድስትንም ደግሞ ምንብሏታኒ ምሳሌን አደራ ብሎ ጽፏል ማለት ነው፣ ደብዳቤው ላይ። ምክንያቱም ከተባለ እነዚህ ሰዎች በጣም ስር የሰደዱ ናቸው፣ በተንኮል በክፋት የነገሱ ናቸው። ስለዚህ እናንተንም እንዳይጎዷችሁ ብቻ ቤተሰቤን ጠብቅ ነው ያለው ማለት ነው። እና አሁን ላይ ታዲያ ምንድን ነው ሲባል በጣም ከባድ ነገር ነው ምክንያቱም ይሄ ካሊሞሴሳ የሚባለው ሰውዬ በጣም ሀይለኛ ሰው ነው። ነገር ግን ሀይለኛ ምናምን ብለው ነገር የለም እውነት ለመናገር ማለት ነው። ዛሬ ሀይለኛ፣ በነገራችን ላይ በትክክሉም እኮ እንደዚህ አይነት ሰዎች በጣም ብዙ አሉ። እና እንደዚህ አይነት ሰዎችን እንዴት አድርገን እኛ ከህይወታችን ላይ ማራቅ እንችላለን? ሲባል በገንዘብ ስለሚያመልኩ እኮ ነው። በገንዘብ ስለሚያምኑ ምንም አይነት ነገር ቢመጣ ገንዘብ ያሸንፍልኛል ብለው ነው የሚያምኑት። ደግሞም ለገንዘብ ሲሉ ማንንም ይገድላሉ፣ ማንንም የፈለጉትን ያደርጋሉ። ታዲያ አሁን ምን እያለ ነው ያለው? መድብል ገንዘብ የፈለጋችሁትን ልስጣችሁ። ማለትም ያቅሙን ያደርጋል። ያን ሁሉ ማለት አሁን እንግዲህ ሞገስ ሞገስም ሆነ መድብል አንድ ላይ ሆኖ እንኳን እንኳን አደለም ይቀርና መድብል ብቻ ለ ብሩክ ምሳሌ ያሳከመበትን ያህል ገንዘብ ላይኖራቸው ይችላል። ነገር ግን ገንዘብ የሚሰራ ነው። ተበድረንም ቢሆን እንሰጣለን አይነት ነገር ነው የሚመስለው ንግግሩ ማለት ነው። ስለዚህ ፍቱት፣ ልቃቁት። የት ነው ያለው ነው። ነገር ግን እነሱ ሊናገሩ አልፈለጉም። ምክንያቱም ከተናገሩ እሱ ደግሞ የሚያውቀውን መረጃ ከያስክበ ያወጣብናል ብለው ስለሚፈሩ ማለት ነው። ስለዚህ አሁን ላይ አንድና አንድ አማራጩ ማለት ነው ማድረግ ያለበት ዝና ምንድነው፣ ስልኩን መቀማት ነው። ኦልሬዲ ስልኩን ቀምቶታል፣ ግን ሙሉ መረጃውን እንዲያወጣ መክፈት ነው። ግን ዝና በጣም በጣም በጣም አይለኛ ሰው ነው እራሱ ማለት ነው፣ መክፈቱን ላይ አይፈልግም እንደምንም አድርገው የያዙት አገቱት። ግን በቃ ለመናገር ፈቃደኛ አይደለም። ስለዚህ አሁን የብሩክ ሁኔታ ምን ላይ ነው? ብሩክስ ምን ላይ ይገኛል? አለ ወይስ ገድለውታል? ምክንያቱም እነሱ እጃቸው በደም የተጨማለቀ ነው። ሰው መግደል ነው ስራቸው። ስለዚህ ይህን ምስኪን ገለውት ነው፣ እንደ አንዲት ልጁ እንዲያሳቅም ነው። ግን አሁን ላይ ደግሞ ቅድስት እየ በሌላ በኩል ቅድስት ጥፋት እያጠፋች ነው። ምሳሌን ይዛ አስር ጊዜ መውጣት የለባት። ምክንያቱም ይሄ ሰውዬ የታወቀ ሰው ነው አይደለ የሰው ነፍስ የሚያጠፋ ነው አይደለ? ስለዚህ ልጅቷንና ቅድስትን እንዳያግቷቸው በጣም ያስፈራል። እንግዲህ ቀጣዩን በቀጣይ ክፍል የምናይ ይሆናል። ለጊዜው ይህን ይመስል ነበረ። እስኪ እናንተስ ምን ይመስላችኋል? ሀሳብ አስተያየታችሁን አስቀምጡልኝ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች